የአማራ ህዝብ በተደጋጋሚ ድጋፉን አሳይተዋል። እንደ ቡሬ ላይ በተያዘበት ጊዜ ከቡሬ ወደ ባህር ዳር ሄዶ እንደገና በመኪና ወደ ደጀን አካባቢ በሄደበት ወቅት ደጀን ሲያርፍ እንዴት የደጀን ወጣት የደጀን ህዝብ እንዳስመለሰው ያየነው ነው። ከዛ በኋላም ባህር ዳር ጭምር ተቃውሞውን በመግለጽ ምን በማለት በደንብ አሳይቷል። ከዚህ በላይ እኛ የእሱን የህዝቡን እንቅስቃሴ ድጋፍ የምናየው እንዘዋወራለን። በገጠርም በከተማም በሄድንባቸው ቦታዎች በይ የሄድንባቸው ቦታዎች የሚያሳየው አክብሮት ነው። ትልቁ ጉዳይ የአማራ ህዝብ እንግዲህ አክባሪ ነው፣ ትሁት ነው፣ ሩህሩህ ነው። ምንም ጥያቄ የለም። ከዚህ በላይ ግን እሱን ደግሞ በጣም የሚሳሳለት መሪ እንደሆነ በተግባር በተደጋጋሚ አሳይቷል። ከሁሉም በላይ ህዝቡ የሚገርመው አኗኗሩ ነው። እነሱ የሚያስቡት እስክንድር ነጋ ሲባል በጣም በምቾት የተንደላቀቀ ቆዳዬ እንዴት ሆነ እያለ ሁልጊዜም ለቆዳው ቀለም የሚጨነቅ እና ቅባት የሚቀባ ምኝታዬ እንዴት ነው እያለ በደንብ ትራሱን የሚቀያየር አልጋውን የሚቀያየር አለባበሱ ሁልጊዜ ጸዳል የሆነ እንደዚህ ንጉሳዊ ኑሮ የሚኖር አድርገው ነው የሚያስቡት። ህዝቦቹ ሲያዩት ግን መሬት ላይ ያለው ፋኖ እንደሚኖረው እንደ ማንኛውም ፋኖ ማንኛውም ፋኖ የሚለብሰውን ልብስ ለብሰው ማንኛውም ፋኖ ምናልባትም ገንዘብ የለውም በጣም በትንሽ ገንዘብ ነው የሚኖረው የሚባል ፋኖ የሚለብሰውን የሚጫማውን ጫማ ሸበጥ ጫማ ተጫምቶ አልጋ ላይ አልተኛም እያለ በሄደበት ሁሉ መሬት ላይ የሚተኛ በጣም የመርህ ሰው ጾም ጸሎተኛ፣ መሆኑን ሲያዩ ይገረማሉ። ይሄ እኔ እለት በእለት ማየው ጉዳይ ነው። አንዳንድ ጊዜ ደግሞ ህዝባዊ መድረኮች በተደረጉበት ሁሉ ህዝብ ስሜቱን ሲገልጽ ይሰማል። እንደው አንድ እንኳን ትዝ የሚለኝን ብነግርሽ አንድ ጊዜ ወደ ጎንቻ ሳር ምድር አካባቢ መርጦ ለማርያም ሂደን ህዝብ ሰበሰብን እና ህዝባዊ ውይይት አደረግን። ከዛ ሰዎች እየተነሱ እንዴ እስክንድር ነጋ ማለት እርሶ ኖት እንዴ? እኛ እኮ እስክንድር ነጋ ሲባል በጣም ወፍራም ቦርጫም እንደዚህ አድርገን ነበር የምናስበው። ቦርጭ ማለት የምቾት መገለጫ ነው። አሁን እንደ እንደ ስድብ በሚያደርጉት አይነት ሳይሆን የምቾት መገለጫ አድርገው ነው እነሱ፣ እና እንደዚህ አድርገን ነው የምናስበው። ለካ እንደዚህ ቀጫጫ ኖት ለካ እንደዚህ ድክም ያሉ ሰው ኖት፣ በአካል ማለት ነው፣ በስጋ ማለት ነው፣ እንደዚህ አይነት ሰው ኖት የሚል የመገረም አስተያየት ነበር ይሰጡ የነበሩት። ይሄ በተለያዩ መገናኛ ብዙሀንም የተለቀቀ ጉዳይ ስለሆነ ህዝብ ያስታውሰዋል ብዬ አስባለሁ። ስለዚህ ህዝቡ እንደዚህ አይነት የመገረም ስሜት እየጫረበት ነው ድጋፉን ሲያሳየ የነበረው። ከዛ ውጭ በየሄድንበት በተለያዩ መልኮች ስንቅ በማቀበል መንገድ በማሳየት፣ መረጃ በመስጠት፣ በመሳሰሉ ነገሮች ሁሉ ድጋፉን እየሰጠን የሚገኘው አሁንም የአማራ ህዝብ ነው። ምንም ምንም ጥያቄ የለውም። መሬት ላይ ሙሉ በሙሉ የህዝብ ድጋፍ አለ። ምንም ምንም ጥያቄ የለውም። እና እነዚህ ደግሞ ከሚሰራው ስራ ከማየት ነው፣ እንደው ዝም ብሎ የመጣ ሳይሆን መሬት ላይ የሚጨበጥ የሚዳሰስ ስራ ስላየ ነው። የሞቀ ቤቱ ውስጥ እየተኛ ጌሾ ስር ሄዶ ቪዲዮ እየተቀረጸ ፎቶ እየተነሳ አካኪ ዘራፍን የኔ መሪውን የኔ ፋኖ ምናምን የሚል መሪ ስላልሆነ ነው እስክንድር የተግባር ሰው የመርህ ሰው ስለሆነ ነው ይሄ ይህንን ስለሚያውቅ ነው የአማራ ህዝብ ይሄ ዛሬ ሊሸፋፈን ይችላል ዛሬ በቀጣፊዎች የምላስ ጋጋታ ሊሸፈን ይችል ይሆናል። ታሪክ ግን ይሄን ያወጣዋል ታሪክ ፈልፍሎ ያወጣዋል አይደለም ዛሬ በቴክኖሎጂ ዘመን በመረጃ ዘመን እንዲህ ከስር ከስር እንዲህ አይነት ቦታ ላይ ሆነን ቪዲዮ እየቀረጽን ታሪክ እያስቀመጥን ቀርቶ ምንም ቴክኖሎጂ ባልነበረበት ከጎጃም ከጎንደር ከቤት አማራ ከሸዋ ሱዳን ድረስ ሂደው በሁለት ወር አንድ ጊዜ በወር አንድ ጊዜ መረጃ በመላክ እንኳን እነ ዮፍታሄ ንጉሴና ተመስገን ገብሬ በሰነዱት ሰነድ የአምስት ዓመቱን የጣሊያንን ወረራ የአርበኞቻችንን የጀግንነት ታሪክ ማወቅ ይችለናል። ጣሊያን ያን ጊዜ በርካታ ጋዜጦች የነበሩት ዓለም በወቅቱ የደረሰባቸውን የቴክኖሎጂ ውጤቶች ሁሉ የሚጠቀም ድርጅት ነው የነበረው፣ ፋሽስት ግን ያ የፋሽስት ድርጅታዊ አቅም የፋሽስት ሀገራዊ እድገት የአርበኞች ታሪክ ተደብቆ እንዲቀር አላደረገም። ሁለት ጀግኖች ሁለት ጀግና ባለቀኔዎች ጎጃም ላይ ቁጭ ብለው አልፎ አልፎ በሌሎች ግዛቶችም ጭምር እየተዘዋወሩ መረጃ እየሰነዱ እነዚህ ሁለት ጀግኖች ቀኝ ጌታ ዮፍታሔ ንጉሤና፣ ባለቅኔው ተመስገን ገብሬ እየሰነዱ እንኳን ከኢትዮጵያ ወደ ሱዳን በእግር እየሄዱ በበቅሎ በምን የጠላትን ካምፕ እያቆራረጡ ሱዳን ድረስ ሄደው መረጃ በመላክ የሰነዱት ሰነድ ዛሬ ታሪክ ሆኖ እያነበበ ነው። እነሱ ያን ታሪክ ባይሰነዱ ኑሮ ዛሬ አባ ኮስትር በላይ ዘለቀ ጀግናችን ሳይሆን ምናልባትም ወይ በአንድ ስም ተሰጥቷቸው ነበር። ምናልባትም ጭራሹን በላይ ዘለቀ የሚባል ሰው እንዳልተፈጠረ ተደርጎ ተረስቶ ነበር። የዛሬው ጀግናችን አሞራ ውብነህ፣ እነ ዮፍታሔ ንጉሤ ባይኖሩ ኑሮ፣ እነ ቄስ ገሪማ ታፈረ ባይኖሩ ኑሮ ታሪካቸው እንዳልነበር ሆኖ ነበር፣ ወይሳቸው እንዳልተፈጠሩ ሆኖ ነበር። እነ አበበ አረጋይ እንዳልነበሩ ሆነው ነበር። የነዚህን ጀግኖች ታሪክ እውነተኛ ታሪክ እውነተኛ ጀግንነት መረዳት ችለናል። በዛ እንኳን የመረጃ ስርጭት አድማሱ በጣም ጠባብ፣ በጣም ደካማ በነበረበት ዘመን እንኳን ይሄን አድርገናል። ዛሬማ እንዴ፣ ክብር ለቴክኖሎጂ የሁሉ ቴክኖሎጂ እያለ መረጃ ከስር ከስር እየተሰራ እየተለቀቀ ሐሰተኞች የጌሾ ፖለቲከኞች የጌሾ አርበኞች ይህንን ሊሸፍኑት አይችሉም። ይህን በጭራሽ ሊሸውዱት አይችሉም። እና እውነት ነገ ብቅ ትላለች። ይሄ ህዝብ የሚያውቀው ህዝብ የሚደግፈው እንቅስቃሴ ነገ በደንብ አብቦ ጎምርቶ ይመጣል እና ታሪክ የራሱን ብይን ይሰጣል፣ የራሱን ፍርድ ይሰጣል። ለዛ ነገ ታሪክ ለሚሰጠው ብይን ተጠያቂ ላለመሆን ነው ይህንን የምንናገረው፣ ይህንን እያልን ያለ ነው ገጽታ ለመገንባት የፖለቲካ ትርፍ ለማግኘት ገለመሌ አይደለም። ነገ ታሪክ ለሚሰጠው ሐቀኛ ብይን ተጠያቂ ላለመሆን ነው ከደሙ ንጹህ ነኝ እንዲህ ብዬ ነበር ለማለት ነው ይህን የምንለው፣ ጥቅመኞች እንዳልሆንን፣ ከመርህ ውጪ የምንሄድ ሰዎች እንዳልሆንን፣ ባንዳዎች እንዳልሆንን እውነተኛ ታጋዮች እንደሆንን የምንናገረው አሁን ማንንም ለማሳመን ላለማሳመን አይደለም፣ ለመጪው ትውልድ ነው የምንናገረው። የአሁኑ ትውልድማ መሬት ላይ ያለው ያውቃል፣ እውነቱን ያውቃል፣ ነጋሪ አያስፈልገውም። እስክንድር ሲንከራተት አይቶታል። እስክንድር በጥይት ሐሩር መሀል ሲያልፍ አይቶታል። እስክንድር ከአንድም ሁለት ሶስት ጊዜ እንደመስሰሃለን ተብሎ የመደምሰስ እንቅስቃሴ ከፍተኛ የሆነ መንግስታዊ እንቅስቃሴ ተደርጎበት ያን ሰብሮ ሲወጣ ጭምር አይቷል። እስክንድር ይህንን የመሰለ የአማራን ህዝብ አብዮት ፈጥሮ የፋኖን ትግል አቀጣጥሎ በአጭር ጊዜ ውስጥ እንደዚህ አይነት ውጤታማ ታጋይ መሆኑን መሬት ላይ ያለው በብዙ ሚሊዮኖች የሚቆጠር የአማራ ህዝብ እውነቱን ያውቀዋል። አሁን እሱን የሚያውቀውን እውነት ደግመን ለመንገር አይደለም፣ ይህን የምንለው ወይም ጥቂት ሸረኞች በውጭ ሀገራት ሆነው መሬት ላይ ያለውን እውነት ሳያውቁ የሚያስተጋቡትን የሀሰት ቃል ለመቀየር የእነሱን ጥሩምባ ለመስበር አይደለም፣ ይህንን የምንናገረው ነገ ታሪክ ለሚሰጠው ብይን ተጠያቂ ላለመሆን ነው።